ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ድንች ወጥ ነው ምሰራላችሁ። ድንች ወጥ በጣም ነው ምወደው ነገራችን ላይ፣ የኢትዮጵያ ድንች ወጥ ማለት ነው። የትክክልነት አደርጎ በቃ የሆነ አለ አደለ፣ ሲሀዩ ተራሱ በቃ ስጋ ወጥ የሚያስንቅ ድንች ወጥ አለ ኢትዮጵያ ውስጥ። እንደሱ ባይሆንም ባለፈው በሰራሁት ስጎ ላይ እንግዲህ፣ የቀነስኩት ስጎ ላይ በሱ ድንች ወጥ ለሰራ ነው ማለት ነው እዚጋ እንግዲህ በየመሃሉ ስመሰጥ እና አፌ ሲንቀሳቀስ ካያቸው እየዘመርኩኝ ነበር። አብሬ መዝሙር ከፍቼ እየሰራኝ ነበረ። ምክንያቱም ቆሚ እየከተፍኩ ሌላ ሀሳብ ውስጥ እየሄድኩኝ ነበረ። በጣም መዓት ሀሳቦች ጭንቅላቴ ላይ መጥቶ እየረበሹኝ ነበር። ከዛ እንዲ አልኩና መዝሙር ከፍቼ አብሬ እየዘመርኩኝ ድራሹ ጠፋ። ሀሳብ ጭንቀት ምናምን፣ ምን ሀሳብ ነው ማይመለከተኝ ሀሳብ ውስጡ ምገበው አንዳንድ ጊዜ የማስበው የማስበው ነገር በቃ የሚመጣው ነገር ጭራሽ የማይመለከተኝ የድሮ ጭራሽ በቃ ማለት አንዳንዴ በቃ ይገርመኛል። ጭራሽ በቃ ላስበው ለማይገባ ነገር ነው የሚያሳስበኝ ማለት ነው። እና በቃ ምን ላድርግ መዝሙር ከፍቼ እያዳመጥኩኝ ነበር። በነገራችን ላይ እንደዚህ ብቻችን ስትሆኑ ምናምን ማዳመጥ በምችሉበት ቦታ ላይ እንደዚህ ስትመሰጡ፣ በቃ ሰፊ ሰዓት ሲኖራችሁ መዝሙር ነገሮች አዳምጡ፣ ስብከትም ከቻላችሁ ስብከት፣ ያው ቋቋቋ ስለሚል ስትንቀሳቀሱም ማታዳምጡ ስለሚበዛ መዝሙር ግን አብራችሁ ትዘምራላችሁ ማለት ነው እና እንደዛ አድርጉ ለማለት ነው። ድንቹ እንግዲህ እንደምታዩት ድቅቅ አርጌን የከተፍኩት ምክንያቱም እኔ በዳቦ ምናምን ስለሆነ ምበላው ደቀቅ ያለ ይሻለኛል ብዬ አጥቅቄ ነው የከተፍኩት። ቶሎ ይበስልልኛል ብዬ ማለት ነው። እና ደግሞ በዚህ አጋጣሚ ዳቦ እባክሽ ጾም፣ ጾማለሁ ጾማለሁ በጣም ማዕት ሰው ነው የሚለኝ። እባካችሁ ጾም የለውም። እኔ የምበላው ዳቦ የጾም ነው፣ ምንም አይነት የእንስሳት ተዋጽኦ የለበትም። እባካችሁን እኔ ሁላችሁ ድን ማስረዳት አልችልም። ቪዲዮ ሰርቻል፣ ከዚህ በፊት የጾም ነው ብዬ ቪዲዮ ሰርቻላችሁ ነበር። እርግጠኛ ቪዲዮን ያላያችሁ ልጆች ናቸው ይህን መጽፉልኝ። እና ዳቦም ሆነ ክብዙም ሆነ ምንም አይነት እኔ የምበላው ነገር ካያችሁ ቶስቱም ሆነ ጾም የሌለው ነው እሺ። አንብቤ ነው በስነ ስርዓት የምበላው። ሁለት አይነት አለ፣ ያለበት አለ፣ የሌለበት አለ። እኔ የምበላው እርሾ፣ ጨውና ውሃ ሌላ ነገር የሌለው ነው። በቃ ምንም ነገር የለበትም። እባካችሁ በህግ አምላክ እንዴ! በቃ አሳቅቃችሁኝ ነው የምላችሁ። አሳቅቃችሁኝ! እንዴ! የለበትም። እንዴት አድርጌ ነው እኔ ለዛው ሚዲያ ላይ ጾም ያለበት ነገር የጾም ነው ብዬ ማበላችሁ? ማለቴ ምበላው ፊት ለፊታችሁ መጥቼ ማለት ነው እና የለበትም። ሲጀምር ለራሴ ለነፍሴ ነው፣ ግን ደግሞ የለበትም።